ቸው አገልግሎቶች፣ የማይሸፈኑ አገልግሎቶች። ሰላም፣ ጤና ስጥልን። ውዴ ቻናላችን ቤተሰቦች እንዲሰንበታችሁ የማህበራዊ የጤና መድህን ትግበራን አስመልክቶ እንግዲህ በባለፈው ቪዲዮ ላይ አንዳንድ መረጃዎችን አድርሻቸዋለሁ። በዛሬው ዕለት ደግሞ በተለይ በማህበራዊ የጤና መድን የመንግስት ሰራተኛው የጥቅም ማዕቀፉና የማይሸፈኑ አገልግሎቶች ምንም ናቸው የሚለውን ባጭሩ ለማድረስ ነው የመጣሁት። አገልግሎቶች አንደኛው የተመላላሽ ሕክምና ማንኛውም የተመላላሽ ሕክምና ያስተኝቶ እንዲሁም የቀዶ ጥገና ሕክምና እንዲሁም ደግሞ በተለይ የምርመራ አገልግሎቶችና የሚታዘዙ መድኃኒቶችን የሚያካትት ነው። የሚታዘዙ መድኃኒቶች እዚህ ጋር እንደተገለጸው እንግዲህ በብራንድ ስም ሳይሆን በጀነሪክ ስም ብቻ ብራንድ መድኃኒቶችን ወይም ውድ የሆኑ መድኃኒቶችን ከአዋጭነት አንጻር የማይካተቱ መሆኑ ተገልጿል። ነገር ግን ምትክ የሌላቸው ለምሳሌ በብራንድ እና በጀነሪክ መካከል ብራንድ ስም ብቻ ያላቸው መድኃኒቶች ከሆኑ ኮንሲደር የሚደረጉበት ሁኔታ በግልጽ ተቀምጧል ማለት ነው። የማይሸፈኑ አገልግሎቶች አንደኛ እንግዲህ ከሀገር ውጭ ህክምና በተለይ ካለው የማህበረሰብ የማህበራዊ የጤና መድን አቅም አንጻር ውጭ ያሉ ህክምናዎችን የማይሸፍን መሆኑን እንዲሁም ደግሞ በተፈጥሮ አደጋዎች እንዲሁም ደግሞ በወረርሽኝ ወይም ደግሞ በብጥብጥ እንዲሁም ደግሞ በስፖርታዊ የሚደርሱ ጉዳቶች የሶስተኛ ወገን የሚሸፍነው በመሆኑ የማህበራዊ የጤና መድን አይሸፍነውም ማለት ነው። እንዲሁም ደግሞ በተለይ የሱስ ማገገሚያ ወይም ደግሞ በሱስ ምክንያት ለተከሰተ የጤና እክል እዚጋ እንደማይከሰት እንደማይሸፈን እዚጋ ተገልጿል ማለት ነው። ሌላኛው እንግዲህ እንደ ተፈጥሮ አደጋዎች ሁሉ የትራፊክ አደጋና በተለይ በሌላ በሶስተኛ ወገን የሚሸፈኑ ሌሎች የደረሱ አደጋዎች ካሉ ከስራ ጋር ተያያዥ የሆኑ ሊሆኑ ይችላሉ፣ አይሸፈኑም ማለት ነው። ሌላኛው ኮስሞቲክ ወይም ደግሞ ለውበት ሲባል የሚደረጉ ቀዶ ጥገናዎች በዚህ አይሸፈኑም ማለት ነው። ሌላኛው የአካል ቀዶ ማዛወር ወይም ደግሞ ይሄ ኦርጋን ትራንስፕላንቴሽን እዚህ ጋር አይሸፈንም ማለት ነው። ሌላኛው የክሮኒክ የዲያሊሲስ ህክምና እንግዲህ አኪዩት የሆነ ኪድኒ ፌለር ወይም የኩላሊት ስራ ማቆም ቢከሰት እስከ ሶስት ወር ድረስ ይሸፍናል። ከሶስት ወር በኋላ ያለውን ግን በራሱ በግለሰቡ እንጂ በጤና መድኑ የማይሸፍን መሆኑ ተገልጿል ማለት ነው። ሌላኛው የአይን ህክምና ይቻላል፣ ነገር ግን የአይን መነጽርና ይሄ ኮንታክት ሌንስ በጤና መድኑ አይሸፍንም ማለት ነው። ውድ ስለሆነ በግለሰቡ ነው የሚሸፈነው ማለት ነው። ነገር ግን ከአይን የጤና ችግር ጋር ተያይዞ ያሉ የጤና ምርመራና ህክምናዎችን ያካትታል። ነገር ግን እነዚህ በማቴሪያል ደረጃ ድጋፍ አያደርግም ማለት ነው። ሌላኛው በሰው ሰራሽ ዘዴ በአካል ውጭ ይሄ ለሚደረግ ከአካል ውጭ ለማጸነስ የሚደረግ ህክምና አይቪኤፍ ውድ ስለሆነ እዚህ ጋር አልተካተትም ማለት ነው። ሌላኛው የዳሌ መተካት እንዲሁም ደግሞ በሰው ሰራሽ ጥርስ ማስተከል ጥርስ ማስተካከል እና በኢንፌክሽን ምክንያት የሚደረግ የሩታ ካናል ህክምናን ሳይጨምር ሌሎች የጥርስ ህክምናዎችን ይከለክላል ማለት ነው። የጥርስ ህክምና ስንል ግን ጥርሱን ማከም ይቻላል። ነገር ግን ጥርሱን በተለይ ከነቀልን በኋላ ለሚደረጉ በተለይ ጥርሱን ለመተካት የሚደረጉ ጥረቶች ላይ አያገለግለንም ማለት ነው። ሌላኛው ብሬስንም እዚህ ጋር ያካትታል ማለት ነው። የጆሮ ማዳመጫዎችም እዚህ ጋ እንደማይሸፈን ተገልጿል ማለት ነው። እንግዲህ ማንኛውም በጤና ህክምና አገልግሎት ላይ የሚሰጥ የህክምና ባለሙያ አገልግሎቱ የሚጀምረው ባለፈው የምንጠቀስ ነው ከሚሰራበት የህክምና ተቋም ሆኖ ከህክምና አገልግሎት ተቋም ውጭ ያሉ ሰራተኞች ደግሞ በሚቀርባቸውና ቤተሰቦቻቸውና እነርሳቸው በሚቀርባቸው የመጀመሪያ ደረጃ የጤና ክብካቤ አሃድ ወይም ደግሞ በጤና ጣቢያ ደረጃ ወይም ደግሞ የመጀመሪያ ደረጃ ሆስፒታል ይሆናል ማለት ነው የሚጀምሩት። ከዛ በኋላ ግን በሪፈራል አገልግሎቱን ወደሚቀጥለው ተቋም ተልከው በነፃ አገልግሎቱን ማግኘት ይችላሉ ማለት ነው። ሪፈራል ስርዓቱን የጠበቀ መሆን መቻል አለበት። ሪፈር ሳይባል አንድ ሰው ቀጥታ ሆስፒታል ላይ ሄዶ አገልግሎት ካላገኘው ቢል ምናልባት ድንገተኛ የሆነ የጤና እክል ካልሆነ በተለይ ኮልድ ኬዝ ለሆኑት አገልግሎትን ማግኘት አለብኝ ብሎ እዛ ቀጥታ ለአገልግሎት የሪፈራል ሆስፒታል ወይም ደግሞ እንዳጠቃላይ ሰከንዳሪ እና ተርሽየሪ የህክምና ተቋማት የሚባሉት ላይ ብሄድ 50 ፐርሰንቱን እንዲከፍል ይገደዳል ማለት ነው። 50 ፐርሰንቱን ግን መድህኑ እንዲሸፍንለት ነው እዚህ ጋ እንደሚሸፍንለት ነው የተገለጸው ማለት ነው። ሶ የጤና መድህን እንግዲህ በ2018 ዓ ምት ከመስከረም አንድ 2018 ዓ ምት ጀምሮ ተግባራዊ ይሆናል እየተባለ ቢሆንም ምናልባት አሁን ጊዜው አልፏል። እስካሁን ድረስ ፋንክሽናል የሆነባቸውን ተቋማት አላየንም። ነገር ግን የዚህን ዓመት የሚሸፍነው የፌዴራል መንግስት ይሸፍነዋል። ከዛ በኋላ ግን ከ2019 ዓ ም ጀምሮ ግን የፌዴራልና የክልል የጤና ዘርፍ ተቋማት ወይም ደግሞ የጤና ተቋማቶቹ በጀት አስይዘው ይሄኛው ልክ እንዳንድ የበጀት አካል ተደርጎ ከዛ በኋላ ለኢትዮጵያ ጤና መድን ኤጀንሲ አስተላልፈው፣ የኢትዮጵያ ጤና መድን አገልግሎት አስተላልፈው እሱ አገልግሎቱን እንዲሰጥ ፋሲሊቴት የሚያደርግበት ሁኔታ ይኖራል ማለት ነው።